የአባቶቻችን አምላክ ቅዱስ እግዚአብሔር በመካከላችን አለ። የጠራህን በፊት ያኖርከን የሰበሰብከን መንፈስህን በውስጣችን በመካከላችን ያኖርከው እግዚአብሔር የወደድከን እና መልክህ ዘንድ እድል የሰጠሃን በፊት እንድንቆም ዘንድ በፊት እንድንመላለስ ዘንድ በስምህ እንመላለስ ዘንድ እድል ጊዜ የሰጠሃን እግዚአብሔር በህይወት ያኖርከን እግዚአብሔር ስም እየተባረከ ይሁን። አባቶ ተመስገን። አሁንም እግዚአብሔር በቃልህ ደግሞ እውነትን ህይወትን በረከትን መንገድን የሚያሳየውን ይህንን የእውነት ቃል በመግለጥ በመናገር በማብራት በህይወታችን በመካከላችን እንድትገለጥ በኢየሱስ ስም ጸለይ እያውን ቃልህን አክብር። ልጅህን ክርስቶስ ኢየሱስን አክብር። መንፈስ ቅዱስ እኔን እርዳኝ። መንፈስ ቅዱስ ይህንን ጉባኤ እርዳው በኢየሱስ ክርስቶስ ስም። ምዕራፍ ሶስት ቁጥር አንድ ላይ እና እስከ 12 ድረስ እናነባለን። ወንድሞች ሆይ ከእናንተ ብዙዎች አስተማሪዎች አይሆኑ የባሳውን ፍርድ እንድንቀበል ታውቃላችሁና፣ ሁላችን በብዙ ነገር እንሰናከላለንና በቃል የማይሰናከል ማንም ቢኖር እርሱ ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው። እነሆ ፈረሶች ይታዘዙልን ዘንድ ልጓም በአፋቸው ውስጥ እናገባለን፣ ስጋቸውንም ሁሉ እንመራለን። እነሆ መርከቦች ደግሞ ይህንን ያህል ታላቅ ቢሆኑ በአውሎ ነፋስም ብነዱ የመሪ ፈቃድ ወደሚወደው ስፍራ እጅግ ታናሽ በሆነ መቅዘፊያ ይመራሉ። እንዲሁም አንደበት ደግሞ ትንሽ ብልት ሆኖ በታላላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል። አንደበትም እሳት ነው። አንደበትም በብልቶቻችን መካከል ያለ አመፀኛ ዓለም ሆኗል። አመፀኛ ዓለም በውስጣችን ያለ ነው፣ ግን አመፀኛ ዓለም ሆኗል። ሥጋን ሁሉ ያሳድፋልና የፍጥረትንም ሩጫ ያቃጥላል፣ በገሃነምም ይቃጠላል። የአራዊትና የወፎች የተንቀሳቃሾችና በባህር ያለ የፍጥረት ወገን ሁሉ በሰው ይገራል፣ ደግሞ ተገርቷል። ነገር ግን አንደበትን ሊገራ ማንም ሰው አይችልም። የሚገድል መርዝ የሞላበት ወላዋይ ክፋት ነው። በርሱ የተግባሩ ነው። እዚህ ጋር በርሱ ጌታንና አብን እንባርካለን፣ በርሱም እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን። ከአንድ አፍ በረከትና መርገም ይወጣል። ወንድሞቼ ሆይ ይህ እንዲህ ሊሆን አይገባም ምንጭስ ከአንድ አፍ የሚጣፍጥንና የሚመርን ውሃ ያመነጫልን? ወንድሞቼ ወይ በለስ ወይራን ወይም ወይን በለስን ልታፈራ ትችላለችን? ከጨው ውሃ ጣፋጭ ውሃ አይወጣም። ተግባሩ አይደለም ማለት ነው። በጣም የሚደናንቁ ስለ አንደበት ባህሪ የተገለጸ ወይም ያዕቆብ በጣም እየገለጸ ያለ ነገር አለ። በሰውነታችን ውስጥ የሚገኝ አንዱ አካል ነው፣ ግን አመፀኛ ተንኮለኛ ዓለም ነው። ክፉ ዓለም ነው። ሁለት ሁሉንም ያደርጋል። ይባርካልም፣ ይረግማልም። ከእርሱም ጣፋጭ ይወጣል፣ ከእርሱም መራራ ይወጣል። የፍጥረትን ሩጫ ደግሞ ያቃጥላል። ወደ ኋላ ስንሄድ ደግሞ ሁለተኛ ዙር ነው የዚህ ጋር እየተናገራለሁ፣ በምዕራፍ 3 ላይ እየተናገራለሁ። ሁለተኛ ዙር ነው ስለ ስለ አንደበት ብቻ። ስለዚህ ሁሉ ነገር ሁሉ ነገር ተገርቶ ወይም ደግሞ ቁጥጥር ውስጥ ውሎ ይሄዳል። እንስሳው የሰውን ድምጽ ሰምቶ ጸጥ ይላል። አሁን ምን ተናግሬ ነው ይሄንን መልእክት ይዞ የመጣው ብላችሁ እንዳታስቡ። አሁን ምንም መላላችሁ ምንም መላልንም። አሁን ቤት ስንሄድ ምንም አንልም፣ ወይም የሆነ ቦታ ሲንሆን ምንም አንልም። በጣም ዝም ያልነ ጨዋዎች ነን፣ ሁላችንም ማለት ነው። ግን ይሄ አመፀኛ ዓለም የተባለው ውስጣችን ላይ ያለው መንፈሳዊነትን የሚለካው ቴርሞሜትር የምነሳ ጊዜ አንዳል የሆነ ጊዜ አረባክ ቻልዝ እንዴት ይችላለው? አልችልም እኔ ሲናካ አልችልም እኔ ተብሎ፣ እንደው እንደው እየረዘማ ነው ይሄዳል፣ እየረዘማ ይሄዳል። ሰው እንዲያጥር ሲመክር እንደው ኃይል እያገኘ ኃይል እያገኘ እየረዘማ ነው የሚቀጥለው? በሌላ ቦታ ሲናገር፣ በሌላ ቦታ እየተናገረ ሞትም ሕይወትም በማን እጅ ነው እያለ ያለው በምላስ እጅ ነው። እኔ አሁን በሌሎች ውስጥ በሌሎቹ መጽሐፍት ውስጥ ያለውን ወዳለው ስለ አንደበት በት የተነገረውን አለድ በያዕቆብ ላይ ባለው ብቻ ይበቃል፣ ዛሬ ይበቃል። እሱ ብቻ ግን፣ ሞትና ህይወት በአንደበት እጅ ናቸው። መልካሞችን ቀኖች ለማየት ስትፈልግ አንደበትህን ከአንደበትህ መልካም ነገር ይውጣ ይላል ሰለሞን መርከብ ትልቅ ነው። ነገር ግን መርከብን ወደዚህም ወደዚያም የሚያደርገው ትንሽዬ መቅዘፊያ፣ እንደዚህ ሲያደርጉ ውሃዋን ከላይ እንዲሰናታ ሲያደርጉ፣ መርከቡ ወደሚፈልጉት አቅጣጫ ይሄዳል። ግን ትልቅ ፈረስ ኃይለኛ ነው። ነገር ግን እዚህ በአፉ ልጓም አድርጎ የተጋለበው ሰው እንዲህ ሲያደርገው፣ እንዲህ ሲያደርገው፣ ወደሚፈልገው አቅጣጫ ይሄድለታል። ተገርቷል። በሬ ካደገ በኋላ ቀንበር ተደርጎበት ሊያርስ በበቃ ጊዜ በአራሹ ይገራል። መስመር ይይዛል። ወደ ምሉት ይሰማል ይሄዳል። ሌላ ጋ ሄደን የማን ይዘው? ሌላ ጋ ሄደን የማን ይቀበለው? ሌላ ጋ ሄደን ፍለጋ ማን ይወስደው? እዚሁ በውስጣችን ያለው አንደበት ክፉ ዓለም ደግሞ ትንሽ የእሳት በክብሪት ተጭራይ በሆነ በሆነ ደረቅ ሳር ላይ ወይም ጭራሮ ላይ ተለቆ እየነደደ ሄዶ በነፋስ እየተገፋ ሄዶ እንዲሁ አገርን ሁሉ እንደሚያቃጥል እንዲሁ የሚያቃጥል አደገኛ የሆነ ስለዚህ ያዕቆብ እንደዚህ ይላል። እግዚአብሔርን እግዚአብሔር በአምሳሉ የፈጠረው ሰው በአምሳሉ የተፈጠረውን ሰው ስረግምና ስባርክም እንደዚህ አለ። ይህ ሰው ያንን ሰው አይደለም እየሰደባለሁ ወይም እየረገማለሁ በአምሳሉ የፈጠረውን እግዚአብሔርን ነው እየሰደባል እየረገማለሁ ምን ያህል ምን ያህል ክፋት የተላበሰ የአካል ክፍል እንደሆነ የማይገራ የማይቆጣጠሩት እዚህ ጋር ገና ስናነባው እንደዚህ ነው የምለው በእናንተ መካከል ብዙዎች አስተማሪዎች አይሁኑ ለምን የባሰ ፍርድ ይገባቸዋል ፍርዱ ለምንድን ነው የምናገሩት ነገር ሰውን ከአንድ አቅጣጫ ወደ ሌላ አቅጣጫ መምራት የሚችል ነው። ስለዚህ አንደኛ ሊኖሩ ዘንድ ይገባል። በምን በተናገሩት ነገር ብዙ አስተማሪዎች፣ በተለይ ከፊት ለፊት የሚመሩ የሚያስተምሩ፣ የሆነ ዲኮሬትድ የሆኑ የተቀናበሩ ቃላቶችን አምጥቶ ብቻ መናገር አይደለም። የተናገረበትን ነገር ይኖር ዘንድ ይገባል ማን ተናጋሪ አስተማሪ መሪ ይገባል ሁለተኛው ደግሞ በተናጋሪው አንደበት ላይ ለህዝቡ መተላለፍ የሚገባ እውነት ወይም እውቀት ተንሻፎ ከቀረበ እውነቱ ወደ ሀሳብ ተለውጦ ከቀረበ ያስጠይቀውን ደግሞ ያጠፋዋል እሱን ብቻ አይደለም የሚያጠፋው፣ ሰሚውንም ያጠፋዋል። ስለዚህ በእናንተ መካከል የሚናገሩ የሚያስተምሩ ሁሉ ይጠንቀቁ። ለምን የባሰ ፍርድ አለባቸው። የተናገሩትን ያህል ያውቁትን ያህል ያስተላለፉትን ያህል በእነርሱ ላይ መጠየቅም ስላለ ይጠንቀቁ አለ። ሲጀምር የተናገርኩትን ነገር እዚህ ገልኝ ናገር፣ በማንኛውም ሰዓት አይደለም አንዳንድ ጊዜ ይህንን በትምህርት ክፍለ ጊዜ ላይ ጠቅሻለሁ። ዛሬም ቀሳው ብዙ ጊዜ ለአንዳንድ በእርቅ ቦታ ላይ በህብረትም ከሌሎችም ከመሪዎችም ጋር እኔ ቀርቤ በማስት የማስታረቅን ስራ ቦታ ላይ ታገኝቼ አውቃለሁ። ከዛ አንድ ቀን አንድ ሽማግሌ ያሉት ቃል ዛሬ አሉ ዛሬ እናንተ ለህይወት ዘመናችሁ ሁሉን ራሳችሁን የምታስታውቁበት ቀን ነው። ይሄ ሰው በህይወታችሁ ዘመን ባያችሁና ባሰባችሁ ቀን ሁሉ እናንተን የሚያስባችሁን ነገር የምታስተላልፉበት ቀን ነው። ስለዚህ ተጠንቀቁዋል። ለምን እርቅ ቦታ ላይ ሰዎች የተበደልኩትን ነገር ልናገሬ ብለው የተበደሉበትን ነገር ሲናገሩ እያሳመሩ እያጣፈጡ ኃይል እየጨመሩ ይናገራሉ፣ እንናገራለን። ቅድም እንደምለው እንዴት ይህን ዝምላለው እያል፣ ይህ መታገስ አልችልም፣ ይሄ እኮ ክብሬ ተነክቷል፣ ጋብቻ ተነክቷል፣ ከዚህ እኮ ማለፍ አልችልም እያል ብዙ ነገር ይባላል። በዛ ሰዓት ያ ጊዜ በህይወቴ ዘመን አንተ ማን እንደሆን ራሴን የምትገልጥበት ጊዜ ስለሆነ ተጠንቅቃችሁ ተናገሩ። የምትናገሩትን ነገር እከሌ እንደዚህ ነው እንዴ ተብለ የምትታወቀው ከዚህ በኋላ ከዚህ ንግግር እክሌት እንደዚህ ናት እንደ ተብለ ከዚህ በኋላ የምትታወቀው ከዚህ ሰዓት ንግግርህ ነው። ስለዚህ የምትናገሯትን ነገር የተበደላችኋትን ያቺኗ ተናግራችሁ ሳትጨምሩ ሳትቀንሱ ተናግራችሁ ለአስታራቂ መቦታ ስጡ። ዛሬ እናንተ በህይወት ዘመናችሁ ሁሉ ምትታዘወት ምትለኩበት ቀን ነው ይላሉ። እኛም ብዙ ጊዜ የምንሳሳተው ምን እንዳልን እንኳን ማታናውቀው። ምን ምን አይነት ቃል ከአንደበቴ ወጣ፣ ምንድን ነው ብያለሁ፣ እንደ እንደዚህ ብያለሁ፣ እንደ እኔ እኮ ፈንቶ ፈንት ሰርቻለሁ፣ በዛ ሰዓት አልነበረ፣ በቃ አብኖርም አልሆኛለሁ እንላለን አይደል ስለዚህ በውስጣችን አለ የሆነ ቀን ላይ የምነሳሳ የሆነ ቀን ላይ አትያዙኝ የምል የአካል ክፍል አለ። አሁን የዘመርንበት አሁን የሚሰብክበት ከዚህ ደግሞ ስንል ላይ ሌላ ቦታ በሆነ ቦታ ደግሞ ሌላ ምንጭ የሚፈልቅበት ከወይን ውስጥ ወራ የወራ ፍሬ ይወጣልን? ከጣፋጩ ምንጭ ላይ መራራ ውሃ ይፈልቃልን? አይደለም። ከዚህ ከአንዱ ምንጭ የተፈለገው አንዱ ጣፋጭ ምንጭ መፍለቅ አለበት እንጂ መራራ ምንጭ መፍለቅ የለበትም። አሁን ንጹሕ የሆነ ወተት፣ የሆነ ሕይወት፣ የሆነ የእግዚአብሔርን ቃል የሚናገር አንደበት፣ ሌላውም ጊዜና ቦታ ላይ ደግሞ እንዲሁ እንዲሁ ህያው የሆነ የምጣፍጥ ነገር መፍለቅ አለበት። ኮሜንታሪው እንደዚህ ይላሉ፣ ሰዎች ብዙ ጊዜ ሰዎች አንደበትን እግዚአብሔር ለፈጠረበት ዓላማ አልተጠቀሙትም ወይም ደግሞ አልተጠቀምንም ይላሉ። ብዙ ጊዜ አንደበቶቻችንን እግዚአብሔር ላልፈጠረበት ዓላማ እንጠቀማለን። ይሄንን ሳጠና ደግሞ ያዕቆብ ያልነካውን አንድ ነገር ደግሞ ውስጤ በጣም የተቀበለውንና መልእክት የሚሆነውን ነገር ደግሞ ልንገራችሁ። አንደበት የምናገረው በማቴዎስ ወንጌል እንደምናገረው ወደ አፍ የሚመጣ ወይም ወደ አንደበት የሚመጣው በልብ ውስጥ የተጸነሰ ወይም የተቀመጠ ነገር ነው ይላል። በልብ ውስጥ የሌለ ነገር ወደ አፍ አይመጣ ከመናገል የምንናገረው እኮ በአንደበታችን ያለው ነገር የመጣው እኮ ከልብ ነው። ልብንስ ምን ላድርገው? የልብስ ምን ይሁን? ዛሬ ሄዳችሁ እንደዚህ ትላለ። እግዚአብሔር ዛሬ ለተናገረኝ ቃል ባይሆን ኖሮ ግን እግዚአብሔር ባይሆን ኖሮ ብለን አንደበታችንን ብቻ ነው የከለከል ነው እንጂ ልባችንንስ ምን እናድርገው ምንጩ ምንጩስ ምን ይሁን? ብዙ ጊዜ ይውላቸው በልባችን ድምስስ አርገን ጨርሰን፣ እናቶቻችን እንደዚህ ይላል፣ ካፌ ሊወጣ ነበር ልባቸው ጨርሷል እኮ አንዳንድ ጊዜ አንዳንድ ሰዎች እረ ዝምተኛ እኮ ነው፣ አፉን ምግብ የሚከፍት ነው ይባላል። የሆነ ጊዜ ደግሞ ሲነሳባቸው የሚያተራምሱ ናቸው። ስለዚህ በሁሉ ቦታ ምንጭ የሚፈልቅበት ምንጭ አለ። ከምንጩ ውስጥ ግን ምን ይውጣ? ጣፋጭ ውሃ ይውጣ። አሜን ይውጣ፣ ጣፋጭ ይውጣ። ሁል ጊዜ ይባርክ የኔ የኔ አንደበት ሁልጊዜ ማንንም ይባርክ አሜን። ባሮት ሁሉ ግዜ ደጋግሜ ተናግራል። ይህንን ያዕቆብን እያጠናሁ ማስተማር ከጀመርክ ወዲህ በጣም እግዚአብሔር በዚህ መጽሐፍ ይራሴን ነው ለወጣው። እግዚአብሔር ልባችንን ይፈውስ፣ አሜን። እግዚአብሔር አንደበታችንን ይፈውስ፣ አሜን። እነዚህ የመንፈሳዊ ሕይወታችን ማንነት የምታወቅባቸው ምንጮች ናቸው። መሰረቶች ናቸው መገራት አለባቸው እንደው ተበድለን እግዚአብሔር ይቅር ይበል እግዚአብሔር ይባርክ አንዳንድ ጊዜ ደግሞ እግዚአብሔር ይቅርታ አይደለም የሆነ ክፉ ከጸጸት ከቁጣ የወጣ እንጂ አሁን ይሄ ሰው ይሄ ሰው በእውነትም እግዚአብሔር ይቅር እንደለው ነው። ይሄን እንዴት ነው አብልበ የተናገር፣ እግዚአብሔር ይቅር ይበል እግዚአብሔር ይባርክ የሚባል ይሄን ከቁጣ የሚመነጭ ቡራኬ አለ፣ እሱ ቡራኬ አለ። በእውነት እኔ እግዚአብሔር ይቅር ብለኛልና ጌታ ይሄን ሰው ይቅር በእውነት ይቅር በለው ብሎ ከውስጥ በእግዚአብሔር መንፈስ ተሞልቶ የሚባርክም የሚመርቅም ይቅር የሚልም ልብ እግዚአብሔር ይስጣል።